ሎ ከክርስቶስ ጋር ነፃ ሆኜ እኖራለሁ፣ ከዛ ለአለም ባሪነት ነፃ ወጣለሁ የሚል እሱ መብት ነው። ነገር ግን ብለህ ወደዚህ ከገባኝ መኖር ግዴታ ነው። መኖር ግዴታ ነው። መምጣት መብት ነው። መኖር ግዴታ ነው። መምጣት መብት ነው። ወደዚህ ቃል መምጣት ማንም በጠመንጃ ይዞልን ና የሚል አይኖርም። ደሪስ ፍሪ ግን መጥተህ ከገባኝ በኋላ ደግሞ ለዚህ የመኖር ግዴታ ነው አለብን፣ ምክንያቱም ለዚህ ለመኖር ከአንጫን ክፍሬ ልታፈራችልም ፍሬ ለማፍራት ግዴታ ፍሬ መቆረጥ አይቀርም። ዮሐንስ ወንጌል ምራፍ 15 በሚናገረው ቃል አያይዘ ልናገርና ባኔ ያለው ፍሬ የማያፈራ ሁሉ ይወገዳል እንደሚለው አንተ ወደዚህ መምጣት ፍሬ ነው፣ ነፃ እድን ነው። እና ተቀበል፣ ማንም የሚያስከፍል ክፍያ አይኖረው። ነገር ግን ወደ ቃሉ ከመጣህ በኋላ የመኖር ምን አለ ግዴታ አለ በምን እንዴት ቃል ከኝ እንደ ቃሉ ሆነ የመኖር ግዴታ አለብኝ። ምን

መሬት ላይ ስለሚወድቅ በሰው እግር ይረገጣል። ሁለተኛ ዶሮ የጫጩቶች ይፈሉታል። ሶስተኛና የመጨረሻ ተጠርጎ ይወጣል። ተጠርጎ ይወጣል። በደንብ ያዙት። ተጠርጎ ይወጣል። ከጌታ ቤት የሚወጣው እንደዛ ነው የሚሆነው። ከመቅደሶ ስል የሚወጣው እንደዛ ነው የሚሆነው። በደንብ ያዙት። ከሱ ቤት ላለ መውጣት አንዶ አሉ ስር መቆያት ይሁንልን። አሜን ሮሜሉ ስር ሹልልን ጸንቶ ይቆማልና አይዛብ ወደ እርሱም እየፈሰር ወይም እየዳል ካለ በኋላ በዛ ቦታ ላይ ጸንቶ የሚኖር የክርስቶስ ቃል እስከሆነ ድረስ እኛም በውሱ መቆያት አለብን ልክ እንደ ፋንድሻ ሁ መረገጥ እንዳሆንብን መጠረግ እንዳሆንብን በጻቱትና በተለያየው ወፎች አፍ መበላት እንዳሆንብን ምክንያቱም ከጌታ ቤት ለወጣው ሰው ምርጫ የለውም ምርጫ የለውም መቻች አንድ ጊዜ የሚመጫቸው ሰዎች እጃችሁ ከፍ አድርጉና ጌታ ሆይ ከቤት እንዳልወጣ ጠብቀኝ ይበሎች። ጌታ ሆይ ከቤት እንዳልወጣ ጠብቀኝ፣ ከመቅደስ እንዳልወጣ ጠብቀኝ፣ እግርስር እንዳልወጣ ጠብቀኝ። እንደ ማርያም እግርስር ላይ ወደቀ ቃል መስማት ይሁንልን፣ ለእኔና ላይ በቃ ጌታ ሆይ አንተ ይወዳሉ ማለት በተግባር ማሳያም ሲሆንልን፣ ወገኖች ባልደበት ዛ ጂሰስ በቃ ይወዳል እኮ በጣም ነው የሚወድ መውለዳችን በተግባር ማሳየት መሆን አለበት። በተግባር ክርስቶስ የሚወድ ሰው የሚወደ ያዘን ጌታብን ነው የሚለው ትዕዛዝ ስመጣልን እየሸሸም ፍቅር የሚለው ነገር ስመጣ ይወደዋሉ ማለት ይሄ፣ በምነስ መሸውድ ጌታን መስረቅ አይቻልም፣ አይሰበቅም፣ እሱ አይቻልም። ወደው ከሆነ ግን ያለንበትን ቦታ ክርስቶስ የሚመስል መሆን አለበት። ያለን ያ- እች ቦታ ጌታ የሚትመስል መሆን አለበት ከአለ በለዚያ ግን ግን ካለት አፍራሽ መውጣት ሁሉ መንፈስ ቅዱስ ወዴት እንደመራኝ አላውቅም። እግዚአብሔር ስም ለዘላለም ብሩክ ይሁን። ወንድማችንን ተጠቅሞ እግዚአብሔር አምላክ በስርዓት ተናግሯል። ስለዚህ በጣም እወዳችኋለሁ፣ በጣም አከብራችኋለሁ። ክፉ አይንካችሁ በዘመናችሁ ላይ የትኛውም ክርስትናችሁ ከአገልግሎታችሁ ላይ የሚያቀል በየትኛውም በምትቆሙበት ቦታ ላይ የክርስቶስን ክንድና እጅ መያት ይሁንላችሁ። ለዘላለም ተባረኩ ከኔ ጋር አብረን የተወሰነ ደቂቃ ላይ እንጸልና እናታችን አለች እግዚአብሔር በእርሷም አልፎ ይናገራል እሷም አልፎ ይናገራል እኔ ጥቂት ደቂቃ ተጠቅሜ ልውጣ እና እስኪ ምናልባት በተለያየ ጊዜ እኔ አሞኛል የእግዚአብሔር እጅ እዚህ ቤት እንዳለች አምናለሁ ብትሉ ሰዎች ከኔ ጋር ታያቸዋለህ አይደል የክርስቶስ ጉዳም ነው። ከሌላ ጭት አዘጋጃላችሁ። በዚህ ላይ እግዚአብሔርን ጉዳም እጠራዋለሁ። እግዚአብሔርን ሀይል እጠራዋለሁ። አላቀቅተን የተኛውም አይነት እርግማን ካለ፣ የተኛውም አይነት ሳሰነት ካለ በክርስቶስ በሚጠራው ስም ይበጠሳል። ጴጥሮስ በወልድ ቤት ታስሮ ሳለ ስለ እርሱም ቤተክርስቲያን አጥብቃ ስጸልይ ነበር ይባል አይላል ከዛ በኋላ ምን ሆነ? ሰው ሁሉ ተስማርቶ ና ስለዚህ መላክ መላክ አለብኝ። ምን የሚያደርገው ከእጁ አንደኛ ሰንሰለትን የሚያበታል ሰው ሁለተኛ፣ ከፊት ለፊት ሆኖ የሚመራውን ሦስተኛና የመጨረሻ ከአሳሪዎቹ እጅ ሰውሮ የሚያወጣው በጠባቂዎች መሀል ነው። ግን መላኩ መጣ፣ ከእጁ ከፊት ለፊት እየመራ ደስ ተደስብለካለ ሶስተኛው ላይ መጨረሻው በር አውቆ ተከፍቶ ደማችሁ ትውላችሁ ዘጠኝ አካባቢ ያላችሁ የእናንተ ድንበር እግዚአብሔር እግዚአብሔር ቃል ሳምሁና ታስተካከለ ነገር የምትሉበት ቀን ይሆንላችሁ። ምክንያቱም ተባርቅኪ ያለው አይደለም ቃሉ ሰምቼ ቆይቼ አይደለም ቤቱን በረከት ኩል ተባርኪ ያለው። ምክንያቱም የእግዚአብሔር ስም የሚጠራባት ቤቱ ነው ቤት ነው ላይ

ደሞ ዋጋ የተከፈለ የጠቦት ወይ የበለ የሆነ እንስሳ ነገሮች ሳይሆን ክርስቶስ ራሱን የራሱን ቻል ሰጥቶልን የደ ልጆች። ስለዚህ ተራ ኑሮ አ ይህን አመት ኖር ሞት አናደርግ። ምክንያቱም በምት ኖሪበት ዘመን ላይ በዚች ይት ላይ የእግዚአብሔር ክንድ አለባት። በዚች ወንድም ላይ የእግዚአብሔር ክንድ አለው። አዎ አካሄዱን ይሁት፣ አረማመዱን ይሁት፣ አነጋገሩን ይሁት፣ ይህ እግዚአብሔር መንፈስ አለበት እስከሚባል ድረስ ያቸው ይሆናል። ቀጥሎ ያለው ዘመናችሁ በክርስቶስ ኢየሱስ የመለያ ቀማቸው ሆንላችሁ፣ እውነትን ነው። ብዙዎች ነበሩ ተብሎ የታረፉት። ብዙዎች ነበሩ እውነት በእናንተ ላይ የሚያርፈው ጸጋ እንደ ሰምሶም የተወሰነ ስቴፕ ገብቶባት የጀና ሰጥ ሳይሆን እስከ ዘላለማዊ የሆነ ማንም ሊያታልላችሁ ሊሸውዳችሁ የማይችል የዘላለማዊ ጸጋ። አይዋ መገኖ ማስጠቆት አቱ አትውሰዱኝ አትውሰዱኝ ባጭሩ ሊመለስ ና እግዚአብሔር አምላክ ይባርካችሁ። ምናልባት ያዘጋጃችሁ ሰዎች ካላችሁ ችግቻ አዘጋጁት። በዚች ላይ የክርስቶስን ደም ልጥራ፣ የአባቴን ደም ልጥራ። በዚህች ላይ የሚሆነውን ድንቅ ታምራትን ታያላችሁ። ምናልባት እግዚአብሔር ኃይሉን ሲያሳይ እጁን ሲያሳይ ክንዱን ሳያሳይ አብረን እናያለን፣ አብረን እናያለን። እና አሳዩት። እኔ ተዘጋጅቻለሁ። እኔ አንተ የሚጠራውን እግዚአብሔርን እጠረዋለሁ። በዚህች ላይ የክርስቶስ ደም እንዲያርፍ ይፈልጋለሁ። ከህይወት ከአገልግሎት ካለሁበት ሁሉ ጭንጋፋ ይነቃል። በጣም ስናገር እንድነው ብለው

ህይወታችን የሚፈውስ የክርስቶስ ክንድ እዚህ ቤት አለ። ምናልባት አንድ ለአንድ የጸሎት ቢቆይ ደስ ባለ ነበር። መቴ መግዳችሁ አራቴ ተነጉሯል ስለሆነጣባት ስለፈለጉ ነው። እና አሁንም በነጭ በአዛች ውሃ ላይ የእሱን እጅ ጠረዋለሁ። የአባትን ክንድ ጠረዋለሁ። የሚጠራው አባትን ለዘላለም ህያው ነው እና ነገራችን ሁሉ ያስተጋግላል። ቁጣ ባላችሁ ነገር ላይ የእግዚአብሔርን እጅ ማያት ይሆንላቸዋል። ቆየብኝ ባላችሁን ነገር ላይ የአባትን እጅ ማያት ይሆንላቸዋል። ምክንያቱም ከእኔ ምንም ነገር ላ እኔን የጠበቃችሁ አንዳችን አስራይተዋል። ሰው ልጅ በራሱ አንዳች ሊያደርግ ዘንድ እንደማይችል ቃሉ ይናገራል። ሁሉን የሚችል ናገሪቱ ኢየሱስ በሰማይ አለ። አልፋና ኦሜጋ የሆነ አልፋና ኦሜጋ የሆነ ብቻ ዋለና እሱን የጠበቃችሁት አግኝታችኋል። ለጠበቃችሁ ታገኝታችኋል። ምልክት አሳዩን፣ ምልክት አሳዩን፣ አሳዩንና ልጸል። እኔ አንድ ሌላቸው ካላችሁ በፈቃደኝነት ከሌላችሁ ደግሞ እግዚአብሔር ይባርካችሁ ብዬ ባርኬ ወርደዋለሁ። ምክንያቱም ኢየሱስ ክርስቶስም እኮ ፈቃደኛ የሆኑትን ነው ስፈውስ ነበረው ሲያስተምርም ሲመራም የነበረው ፈቃደኛ የሆነውን ሰው ነው፣ እና ዛሬም ያንን ነው የሚከተለው። አባቴን ልጅ አባቱን እንደሚከተለው ወይም አባቴን ነው የሚከተለው። ትናንት እሱ ያስቀመጠውን ስቴፕ ነው እና የሚከተለው። አላችሁ ብዙ ሰዎች፣ እስኪ ውሃ የያዛችሁትን እጅ ከታች እንዲያዙና፣ ይሄን ባዶ እጅ ወደ አባቴ ከፍ ታደርጋላችሁ። ወደ አባቴ ከፍ ታደርጋላችሁ። እግዚአብሔርን ከእኔ ጋር አብረን እንጸልይ።

አልተበለንም አልጠፈንም፣ አልተሰረዝንም። አሁ ነበሩ ግን የሚባል ነገር በቤታችን በይወታችን አሉናም። እግዚአብሔር ስለጠበቀን እግዚአብሔር ስለጋረደን በእግዚአብሔር ስር ስለሆነን እጃችሁን ከፍ አርጉና፣ አንተ ስላለህ እኔ እስከ ዛሬ አለው እስከ ዛሬ በቤት አለው፣ አልጠፈውትም፣ አልሞትኩትም። አባሁ አንተ ግን በእኔ ላይ ስላለ እያላችሁ እግዚአብሔርን አመስግኑት፣ እግዚአብሔርን አመስግኑት፣ እግዚአብሔርን አመስግኑት። ኢየሱስ መንፈስ ቅዱስ አመሰግናለሁ፣ አባባ አመሰግናለሁ። አንተ ስላለህ በሕይወት ያላችሁት እያላችሁ ከፍ አድርጉ፣ ከእኔ ጋር ከፍ አድርጉት። ምክንያቱም በክርስቶስ የተሻገራችሁት፣ በእግዚአብሔር ዛሬን የደረሳችሁት፣ በእግዚአብሔር ይህንን ቀን ያያችሁት፣ ከፍ አድርጉት፣ እስኪ ከፍ አድርጉት። ገዳዩ እያለኝ በሕይወት ያኖራችሁ ክርስቶስ እራሱ ስለሆነ እግዚአብሔር ወይ ከፍ አደርግልሀለሁ እያላችሁ እግዚአብሔር ከፍ አድርጉት።

ያለና የነበርክ አንተ አልፋና ኦሜጋ የሆንክ ፊተኛና ዋለኛ የሆንክ አዶራይ የሆንክ አንተ ብቻ ላይ ለዘላለም ከፍ ይላል። ከፍ አርጉት፣ አባታቸው ከፋርጉት የሆነለትን የሚያውቅ እግዚአብሔርን በውድ ነገሩ ያመልካል። እንደምለው መጽሐፍ የሆነላችሁትን ነገር እያወቃችሁ አመስግኑት። በምስጋና መሃል ችላለ፣ በልታ መሃል ችላለ፣ እግዚአብሔርን እልልታ ያላችሁ ለካ ያንን ቃል የተሻገርኩት በአንተ ነው፣ ያንን ያለኩት በአንተ ነው፣ በሀይል ነው። በብርታችሁ እያላችሁ እግዚአብሔርን እልል እያላችሁ አመስግኑት ትላንትና ተሻገራችሁበት ባጽዎት በምስጋና መሀል ላ በምስጋና መሀል ባይገርማችሁ የእስራኤል ልጆች እየዘመሩ ቅጥራችሁ እንደፈረሰ እልል እያላችሁ ከነገራች ከነገራችሁ ጭንጋፋ የሚወገድበት ደቂቃ ይሁንላችሁ። ኢየሱስም

ባዶነት እንድራገፍ ጠረሁት። በኢየሱስ እንዲራገፍ ይራገፍ፣ ይራገፍ። የተኛውም በሽታ ለምግፍት፣ ሱካር፣ ካንሰር፣ ኤች አይ ቪ የተኛውም ከህይወታቸው እንድራገፍ ጸለኩት። በኢየሱስም እጅ ጣልቃ ትግባ፣ ክንድ ጣልቃ ትግባ፣ እጅ ጣልቃ ትግባ። አባሆይ የሞተውን የሚያነሳ ያንተ እጅ ጣልቃ ትግባ። አባሆይ መቶ አለቃ ስናገር ቃልን ብቻ ላክ ብላት ነው ይፈወሳል እንዳለውም ዛሬ ምንም እነዚህ ወንድም እህቶች ቃልን ብቻ ፈልገናል። በኢየሱስም ክንድ ልዩታ ሀይል ልዩታ አስራ ሁለት ዓመት ሙሉ ደም ሲፈሳ የነበረችው የጌታን ልብስ በነካው ጊዜ እፋወሳለሁ ብላ በልባ በእምነት ሳት ሄዳ ልብስ ጣፍ ነቅታ የደማ ምንጭ እንደ ቃል ይናገራል። ከእያንዳንዱ ህይወት የማጣት ምንጭ ባለነት በኢየሱስ ስም ይራገፍ። ዛሬ ልዩ ቀን እንደሆነ አዛለሁ። ዛሬ ልዩ ቀን እንደሆነ አዛለሁ። ከህይወታቸው ቃጠሮ እንዲፈታ እጸልያለሁ። በኢየሱስ ስም ዛሬ ሰባተኛ ቀን እንደሆነ አዛለሁ።

ተለያየ ሆስፒታል ገብቶ እያለቀሱ ያሉ፣ ዛሬ አዋጅ እንድገለበት አንጸልያለሁ። አዋጅ ይገልበት፣ አዋጅ ይገልበት፣ አባ ሆይ አዋጅ እንድገለበት ጸልያለሁ በኢየሱስ ክርስቶስም አዋጅ ተገለበጠልን፣ አዋጅ ተገለበጠልን፣ አዋጅ ተገለበጠልን። አባዊ ቃል ስናቀጥራቸው ግራቸው የላባቸውን ፍሬ ብሎ ብለህ አዳም እንዳዘዝከው አባዊ አዳም ማለት ሰው እንደሆነ ቃል እንደተናገረው እኛም ዛሬ ልንሰራ ልንሮጥ ልንለፋ የተኛውም የጠላት ዕቅድ ከፊት ለፊት ሆኖ እየዘጋ ያስቸገረ ዋጋ ሲያስከፍል ያስቸገረ

ክንዴን ማለት እፈልጋለሁ። ክንዴን ማለት እፈልጋለሁ። ዛሬ አንተን መገኛ እፈልጋለሁ። ዛሬ በዚህ ጉባኤ ላይ ኃይሌ እንድትወርድ እፈልጋለሁ። ዛሬ በልዩ ልዩ መንፈስ እንድትቀቡ እፈልጋለሁ። በኢየሱስም ዛሬ ትውልድ እንድነሳ እፈልጋለሁ።